ለወንድ ነጠላ ደግሞ አሳይን ስትሉ የነበራችሁ ከስተመሮቻችን ሁለት አይነት ኦፕሽኖችን አቅርበንላችኋል። በነጭ ለቤተ ክርስቲያን የሚሆን እንደዚህ፣ ኦፍኮርስ ይሄኛውም ለቤተ ክርስቲያን የሚሆን ነጠላ ነው። ይሄኛው በሰማያዊ ከለር፣ ይሄኛው ደግሞ በነጭ ከለር ነው ማለት ነው። ምን በተለያየ ከለር አማራጮች አስገብተናል። ዋጋቸው 1500 ብቻ 1500 ብር ብቻ ነው። ዋጋቸውን በጣም ጥሩ ተመጣጣኝ ነው። ከለር ኮምቢኔሽናቸው፣ ዲዛይናቸው፣ ኢቭን መነንነቱ በጣም ነው የሚያማምሩት። በተለያዩ አይነት የከለር አማራጮች አሉ። እስክሪንሾት እያደረጋችሁ የወደዳችሁትን የመረጣችሁትን መውሰድ ትችላላችሁ። እኛ ጋር ነጠላዎችን ስትወስዱ ተሰፍተው ተቋጭተው አልቆላቸው ነው የምትወስዱት ማለት ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ደግሞ እንደተለመደው ቆንጆ ቆንጆ ለቤተክርስቲያንና ለሽፎን ማላበሻ የሚሆኑ ነጠላዎችን እያሳየኋቸው አብሬያችሁ ቆያለው። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ እንጋብዛለን። አታምረች ነጠላ ነጭ ነጠላ ስትሉኝ የነበራችሁ ለቤተክርስቲያን ለቤተ መሄጃ መልበሻ የሚሆን ለነጭ ልብስ መልበሻ የሚሆን ነጠላ ስትጠይቁኝ የነበራችሁ ከስተመሮቼ ትመስላለች መስላለች በጣም ነው የምታምረው ሲለበስ ይሄንን ይመስላል። እንዲህ በጣም ሂውጅ የሆነ ትልቅ የሚባል ነጠላ አይደለም፣ ግን ኖርማሊ አነስ ያለ ነጠላ መልበስ ለምትፈልጉ ለቤተክርስቲያን የምትሆን አይነት ነጠላ ነች። እንደምታያት በጣም ነው የምታምረው ነጠላ ነጠላኛ ጋር በአንድ ሺህ አራት መቶ ብር ብቻ ነው የምታገኙት። የደወላችሁ ማሰር ትችላላችሁ። እችኛዋም አማራጭ አለችን። እችም ነጭ ቆንጆ ነጠላ ነች። በጣም ነው የምታምረው ትልቅነቷም በጣም ሂውጅ ባት ሆነም ቆንጆ የሚባል መጠነኛ ነጠላ ነው። በጣም ነው የሚያምረው ሲለበስ ደግሞ ይሄንን ይመስላል። ቤተክርስቲያን ነጭ ነጠላ ነው ለብሼ የሚሄደው ስትሉኝ የነበራችሁ ከስተመሮቼ ለእናንተ ይሆናል ብዬ አስባለሁ። ለምሳሌ በጣም ነው የሚያምረው አጣፍቶ ለመልበስ የሚሆን አይነት ነጠላ ነው ማለት ነው። ነጠላ ይሄንን ነጠላ እኛ ጋር አንድ ሺህ ሰባት መቶ ብር ብቻ ነው የምታገኙት። የደወላችሁ መውሰድ ትችላላችሁ። እችኛዋ ደግሞ ባለ ሶስት ደረጃ ነጠላ ነች። እንደዚህ እንደምታዩት በጣም ነው የምታምረው እም ተለቅ ያለች ነጠላ ነች። ቆንጆ ነች፣ በጣም ነው የምታምረው። ነጭ ነጠላ እንፈልጋለን ተለቃለን ለቤተ ክርስቲያን የሚሆን ስትሉ ነው የነበራችሁ ከስተመሮቼ፣ ትወዷቸዋላችሁ ብዬ አስባለሁ። እችኛዋ ነጠላ እኛ ጋር በአንድ ሺህ ሰባት መቶ ብር ብቻ ነው የምታገኙት። የደወላችሁ መውሰድ ትችላላችሁ። ከነጭ ነጠላ ውጪ ደግሞ ለቤተክርስቲያንና ለሽፎን የሚሆኑ ነጠላዎችም አሉን። በጣም ነው የሚያምሩት። ከትንንሽ ጥለቶች እስከ ትልልቅ ጥለቶች ድረስ አሉን። እንደየምርጫችሁ፣ እንደየፍላጎታችሁ ፊክ እያደረጋችሁ መውሰድ ትችላላችሁ ማለት ነው። አታምረት ከለሯ በጣም ነው የምታምረው። ኮምቢኔሽኗ በጣም ታምራለች። ትልቀቷም ተለቅ ያለ ነጠላ ነው። በጣም ነው የምታምረው ሽ ነጠላኛ ጋር በአንድ ሺ አምስት መቶ ብር ብቻ ነው የምታገኙት። እየደወላችሁ መውሰድ ትችላላችሁ። የትኛዋም ነጭ ነጠላ ነች። ቅድም ካሳየዋችሁ ነጭ ነጠላ ጋር ኦፕሽን ይሆናል ብዬ አስባለሁ። ይህንን ነጠላኛ ጋር በአንድ ሺህ አምስት መቶ ብር ብቻ ነው የምታገኘው። ሰው ፒክ እያደረጋችሁ መውሰድ ትችላላችሁ። እቺ ነጠላ ጥለቷ ቀጭን ሆና ከለር ኮምቢኔሽኑ በጣም ነው የምታምረው። ቢጫ በጎመኔ አረንጓዴ አይነት ከለር ኮምባይን ተደርጋ የተሰራች ነጠላ ነች። ለምሳሌ በጣም ነው የምታምረው። ጥልቀቱ ምን ያክላል? ጥለቷ ቀጠን ነው ብላ ነጠላዋ ግን ቆንጆ ነጠላ ነች። በጣም ነው የምታምረው 1500 ብር ብቻ እኛ ጋ ታገኙታላችሁ። አትኛውም ቀጠን ያለች ጥለት ያላት ነጠላ ነች። ብዙ ጊዜ ለሽፎን ማላበሻ ይሆናሉ። ከለር ኮምቢኔሽናቸው የተለያየ ከለር ኮምቢኔሽን ስላላቸው ለብዙ አይነት ሽፎን ማላበሻ የምትሆን አይነት ነጠላ ነች ማለት ነው። እችም ነጠላ አንድ ሺህ አምስት መቶ ብር ብቻ ነው እኛጋ የምታገኙት። ጥልቀቱ ይህንን ያክላል። እንደምታዩት ቆንጆ ትልቅ ነጠላ ነው። እኛ ጋር ነጠላዎችን ስትወስዱ ተሰፍተው ተቋጭተው አልቆላቸው ነው የምትወስዱት ማለት ነው። እነዚህ ቪዲዮ ማሳያችሁ ገና ያልተሰሩ ነጠላዎች ናቸው። ስትወስዷቸው ግን ተሰርተው ተሰፍተው ተቋጭተው ነው የምትወስዷቸው ማለት ነው። ግን በጣም ነው የምታምረው። ፒንክ ከለር ለምትወዱ ከሰመሮቻችን ትሆናለች ብዬ አስባለሁ። ቆንጆ ከለር ኮምቢኔሽን አላት። አንድ ሺህ አምስት መቶ ብር ብቻ። አረንጓዴ ከለር ለምትወዱ ወይም አረንጓዴ ሽኩላላችሁ ከሰመሮቻችን የምትሆን አይነት ነጠላ ነች። በጣም ነው የምታምረው አንድ ሺ አምስት መቶ ብር ብቻ እኛ ጋር ታገኝታላችሁ። ቆንጆ ቆንጆ ነጠላዎችን አስገብተናል አዳዲስ። ስለዚህ የወደዳችሁትን የመረጣችሁትን እየመጣችሁ ፊክ ማድረግ ትችላላችሁ ማለት ነው። እችኛዋን በጣም ነው የምታምረው። ጠርጠር የምትል አይነት ነጠላ ነች። ስትታጠብ ሰብሰብ ምትል አይነት ነጠላ ነች። እንደዚህ እንደምታያት ጥለቷ በጣም ነው የምታምረው። ልክ እንደዚህ ቆንጆ ነጠላ ነች። አንድ ሺ አምስት መቶ ብር ብቻ እኛ ጋር ላይት ፒንክ ከለር ለምትወዱ ደግሞ ወይም ላይት ፒንክ ከለር ሽፎን ላላችሁ ከስተመሮቻችን እቺ ደግሞ ቆንጆ አማራጭ ነጠላ ነች ማለት ነው። ሞስትሊ የሽፎን ነጠላዎች እንትን ሲሉ ሽፎን በምታብዙበት ጊዜ አንስ ያለ ነጠላ ጥለት የሌላቸው ይላቸው ጀስ ልሙጥ የሆኑ ነጠላዎችን ነው ሞስሊ የሚደረገው ለሽፎን ሰው። ያንን ትታችሁ ሌሎች አማራጮችን ኦፕሽን መውሰድ ከፈለጋችሁ ቆንጆ ቆንጆ ጥለት ያላቸው ነጠላዎች አሉን እኛ ጋር እየመጣች መውሰድ ትችላላችሁ። እነዚህ በጣም ብዙ ተስተማሪዎቻችን ወዳችኋቸው የነበሩ በተለያየ ከለር ኦፕሽኖች አቅርበንላቸው የነበሩ ነጠላዎች ናቸው። አሁንም በተለያየ ከለር አማራጮች አስገብተናል። ዋጋቸው 1500 ብቻ 1500 ብር ብቻ ነው። ዋጋቸውን በጣም ብዙ ተመጣጣኝ ነው። ከለር ኮምቢኔሽናቸው፣ ዲዛይናቸው፣ ኢቭን መነንነቱ በጣም ነው የሚያማምሩት። በተለያዩ አይነት የከለር አማራጮች አሉ። ስክሪንሾት እያደረጋችሁ የወደዳችሁትን የመረጣችሁትን መውሰድ ትችላላችሁ እናንተዎች ቆንጆ ቆንጆ ከለር ኮምቢኔሽን ያላቸው ነጠላዎች ናቸው። በአንድ ሺ አምስት መቶ ብር ብቻ ነው እኛ ጋር የምታገኛቸው። የተለያዩ የከለር አማራጮች አሉ። ሽም ነጠላ በጣም ታምራለች። ዲዛይኗ ቆንጆ ነች። ለሽፎን የምትሆን አይነት ነጠላ ነች። ለምሰር እርዝመት ይህንን ያክላል። ተሰፍቶ ሲለበስ ደግሞ እርዝም ብሎ ሰውነታችንን ሸፈን የሚያደርግ አይነት ነጠላ ነው። በጣም ነው የምታምረው። አንድ ሺ አምስት መቶ ብር ብቻ እኛ ጋር ትሆናለች። በቢጫ ከለር ደግሞ አላት። ያኛው ሎሚ ከለር ነው፣ እችኛዋ ደግሞ በቢጫ ከለር አላት እራሷ ሆና ማለት ነው። አንድ ሺህ አምስት መቶ ብር ብቻ ነው እኛ ጋር የምታገኟቸው እነዚህ ነጫጭዎቹ ናቸው ማለት ነው። እችኛዋም ነጠላ በጣም ታምራለች፣ ቀጭን ጥለት ሆና ለሽቦ፣ ለቤተክርስቲያን የምትሆን አይነት ነጠላ ነች። ከምታዩት ከለር ኮምቢኔሽናቸው በጣም ደስ ይላል፣ ነጠላነታቸው፣ ማቴሪያሉ፣ መነንነታቸው ልስልስ ያሉ መነኖች ናቸው። በጣም ነው የሚያምረው ተሰፍቶ ተቆልቶ አልቆለት። እኛ ጋር በአንድ ሺህ አምስት መቶ ብር ብቻ ነው የምታገኛቸው እነዚህ ነጠላዎች። ስለዚህ የወደዳችሁትን የመረጣችሁትን እየደወላችሁ መውሰድ ትችላላችሁ። ስልካችንን ባዩ ላይ እናስቀምጣለን። ቺም ከለሯ በጣም ነው የምታምረው። ቀይ በክሬም ከለር ነው ቀይ በሲልቨር ከለር ኮምባይን ተደርጋ የተሰራች ነጠላ ነች። አነን ነጧ በጣም ነው የምታምረው። ማቴሪያሉ በጣም ቆንጆ ማቴሪያል ነው። ትልቀቱም ይሄንን ያክላል። ቆንጆ ትልቅ ነጠላ ነው። ለቤተ ክርስቲያን ለሽፎን ማላበሻ የሚሆን ነጠላ ነው። በ1500 ብር ብቻ እኛ ጋር ታገኙታላችሁ። የትኛውም ነጠላ በጣም ነው የምታምረው። ዛሬ እጅግ በጣም ተመጣጣኝ የሆኑ ነጠላዎች፣ ቆንጆ ቆንጆ ነጠላዎችን ነው እያሳያችሁ ያለሁ። መታችሁ ደግሞ ገዝታችሁ መሄድ ለምትፈልጉ አድራሻችን አዲስ አበባ ሾላ ገበያ ለምንም የሚመርካቱ የገበያ ማዕከል ሁለተኛ ፎቅ መቶ አምስት ቁጥር ላይ ታገኙናላችሁ። ስለዚህ መጣችሁ ያያችሁትን ትልቴ አድርጋችሁ መውሰድ ትችላላችሁ። ለወንድ ነጠላ ደግሞ አሳይን ስትሎ የነበራችሁ ከስተመሮቻችን ሁለት አይነት ኦፕሽኖችን አቅርበንላችኋል። በነጭ ለቤተ ክርስቲያን የሚሆን እንደዚህ ፈርስ፣ ይሄኛው ለቤተ ክርስቲያን የሚሆን ነጠላ ነው። ይኸኛው በሰማያዊ ከለር፣ ይሄኛው ደግሞ በነጭ ከለር በማለት ነው። በጣም ቆንጆ ቆንጆ ነጠላዎች ናቸው። ይሄኛው ሰማያዊው ከለር ነጠላ ነጠላነቱን በጣም ነው የሚያምረው። ሁለት አይን መነን ነው። እንደዚህ እንደምታየው ጠንከር ያለ ነው። ሌሎቹ እስካሁን ያሳየኋቸው መነኖች አንድ አይን መነኖች ናቸው። ይሄኛው ግን ሁለት አይን መነን ነው። ቆንጆ ትልቅ ነጠላ ነው። ለወንድ ትልልቅ ነጠላ ነው የሚመረጠው። ስለዚህ በጣም ቆንጆ ትልቅ ነጠላ ነው። እኛ ጋር ይሄንን ነጠላ በአንድ ሺህ ሰባት መቶ ብር ብቻ ነው የምታገኙት። በጣም ነው የሚያምረው። ደብል አድርጋችሁ ደግሞ እንደ ኩታም ደግሞ መጠቀም ይቻላል። ደብል ሲሆን ከበድ ማለት ባህሪ ይኖረዋል። ሰው እንደዛ አድርገን ኦፕሽን መስጠት እንችላለን ማለት ነው። በነጩ ደግሞ ይሄንን ይመስላል። እኛም በጣም ነው የሚያምረው። ቆንጆ ነጠላ ነው። ትልልቅ ነጠላዎች ናቸው። ያው የወንድ ሲሆን ከሴት የተሻለ ሳይዙ ተለቅ ያለ ነጠላ ነው ማለት ነው። እንደምታዩት ጥለቱ ይሄንን ይመስላል ዲቴሉ ለቤተ ክርስቲያን ብዙ ወንዶች የሚመርጡት አይነት ነጠላ ነው። ነጠላው 1500 ብር። ኩታ ሲሆን ደግሞ ደብል ሆኖ ሲሰራ ደግሞ 3000 ብር ነው ማለት ነው። ኩታ የሚፈልጉ ከስተመሮቻችን ቀደም ብላችሁ ብታዙንና ብናዘጋጅላችሁ መልካም ይሆናል ማለት ነው። ስለዚህ የደወላችሁ እየመጣችሁ መውሰድ ትችላላችሁ። ይሄኛው ነጠላ በጣም ብዙ ከስተመሮቻችን ወዳችሁት ነበር። የሴት ነጠላ ነው። በጣም ትልቅ ነጠላ ነው። ትልልቅ ነጠላ ለምትወዱ ከስተመሮቻችን የሚሆን እስካሁን ካሳየኋችሁ ፊዚካሉ ሳይዙ በጣም ተለቅ ያለ ነው። በጣም ቆንጆ ነጠላ ነው። እኛ ጋር በ2200 ብር ብቻ ነው የምታገኙት። የደወላችሁ መውሰድ ትችላላችሁ። እችኛዋ አልቃለች ስንላችሁ ነበረ በጣም የምታምር ከለር ኮምቢኔሽን ያላት ነጠላ ነች። ለቤተክርስቲያን ለሽፎን ማላበሻ ትልልቅ ነጠላዎች ለምትፈልጉ ከስተመሮቻችን የምትሆን አይነት ነጠላ ነች። ጥለቷ ሰፋ ያለች ነጠላ ነች። በ2200 ብር ብቻ ነው እኛ ጋ የምታገኙት። እየደወላችሁ እየመጣችሁ መውሰድ ትችላላችሁ ማለት ነው። የኛም ነጠላ በጣም ነው የምታምረው። ከለር ኮምቢኔሽኗ በጣም ደስ ትላለች። ፒንክ ከለር የምትባል አይነት ከለር ኮምባይን ያላት ነጠላ ነች። ትልቀቷም ይህንን ያክላል። ጥለቱ ስፋቱ በጣም ነው የሚያምረው፣ ደስ የሚል ነጠላ ነው። ይህንን ነጠላ እኛ ጋር በሁለት ሺህ ሁለት መቶ ብር ብቻ ነው የምታገኙት። የደወላችሁ እየመጣችሁ መውሰድ ትችላላችሁ ማለት ነው። ይህኛውንም ነጠላ ባለፈው ነጠላዎቻችን ጋር አሳይተናችሁ አልቋል ስንላችሁ ነበር ድጋሚ አስገብተናል። በጣም ቆንጆ የሚያምር ነጠላ ነው። የሀበሻ ቀሚስ ያለው ነጠላ ነው ይሄ፣ ደግሞ በነጠላ ብቻውን መቶ ማለት ነው። በጣም ነው የሚያምረው ሲለበስም ቆንጆ ነጠላ ነው። እንደምታየው ለብሼ ላሳያችሁ። ትልልቅ ጥለት ለምትወዱ ከተመሮቻችን የሚሆን አይነት ነጠላ ነው ማለት ነው። ሲለበስ ነው። ኦ የወደዳችሁት ካላችሁ ድጋሚ ያስገብተነዋል። እየመጣችሁ መውሰድ ትችላላችሁ። እችኛ ነጠላ በጣም እኔ የምወዳት አይነት ነጠላ ነች። እንደምታውቅ ከለር ኮምቢኔሽን በጣም ነው የምታምረው። ቢጫ በጥቁር ከለር ኮምባይን ተደርጋ የተሰራች ነጠላ ነች። በጣም ቆንጆ ትልቅ ነጠላ ነች። ማቴሪያሉ መነኑ በጣም የሚያምር ነጠላ ነው ማለት ነው። እቺ ነጠላኛ ጋር በሁለት ሺህ ብር ብቻ ነው የምታገኙት። የወደዳችኋት እየመጣችሁ መውሰድ ትችላላችሁ። ይሄኛው ነጠላ ደግሞ ዝም ያለ ከለር ስትጠይቁኝ የነበር ይሄ፣ ቦግ ማይል ሰው አይን የማይገባ አይነት ነጠላ ነው ከለሩ ይህንን ይመስላል። ቆንጆ ከለር ነው፣ በጣም ነው የሚያምረው። ጥልቀቱም ይህንን ያክላል። እሱ በጣም ትልቅ ሂውጅ የምንለው ነጠላ አይደለም ግን ለሽፎን ማላበሻ ለቤተ ክርስቲያን አጣፍቶ ለመልበስ የሚሆን አይነት ነጠላ ነው። እኛ ጋር በሁለት ሺ ብር ብቻ ነው የምታገኙት። የደወላችሁ መውሰድ ትችላላችሁ። እነዚህ ነጠላዎች ከዚህ በፊት ቪዲዮ አሳይቻችሁ ነበረ፣ ጨርሰናል እያልናችሁ ነበረ። በጣም የሚያማምሩ ነጠላዎች ናቸው። በሁለት ከለር አማራጭ ነው እኛ ጋር የምታገኙት። በጣም ትልቅ ነጠላ ነው። እንትኑ ደግሞ ማቴሪያሉ ደግሞ ሪጋ የሚባለው አይነት ማቴሪያል ነው። ስትራይብ ስትራይብ ያላቸው ነጠላዎች ናቸው እንደምታውቁ። በጣም ነው የሚያምረው። በጣም ትልቅ ነጠላ ነው። ለብሼ ላሳያቸው ምን እንደሚመስል። እኛ ቤት ካሉ ነጠላዎች መካከል ውዱ ነጠላ ይሄ ነጠላ ነው። ሶስት ሺህ ብር ነው ዋጋችን። በጣም የሚያምር ቆንጆ ትልቅ ነጠላ ነው። ሳይዙ ፊዚካላችንን ሸፈን ሊያደርገ የሚችል አይነት ቆንጆ ትልቅ ነጠላ ነው። የወደዳችሁት የመረጣችሁት ካለ በሁለት ከለር አማራጮች አሉን። በጥቁርና በሰማያዊ ከለር አማራጭ፣ ስለዚህ የመጣችሁ እየደወላችሁ መውሰድ ትችላላችሁ። አያምርም? በጣም የሚወደው ነጠላ ነው ማለት ነው። በጥቁርና በሰማያዊ የከለር አማራጮች እኛ ጋር ማግኘት ትችላላችሁ። ይሄኛውም ነጠላ በጣም ቆንጆ ነጠላ ነው። ለእናቶች የሚሆን አይነት ነጠላ እንደምታዩት ይህንን ይመስላል። ማቴሪያሉ ትንሽ ለየት ይላል። እንደዚህ እንደምታዩት በነጭ ወርቀ ዘቦ ስትራይፖች አሉት ማለት ነው። ቆንጆ ትልቅ ነጠላ ነው። ይሄንን ነጠላ ያዳ በሁለት ሺህ ሁለት መቶ ብር ብቻ ነው የምታገኙት። ትልልቅ ነጠላ ለምትወዱ ለእናቶች የሚሆን አይነት ነጠላ ነው። ሰው የደወላችሁ መውሰድ ትችላላችሁ። እነዚህ ደግሞ ለሀዘን የሚሆኑ ነጠላዎችን አሳይን ስትሉን የነበራችሁ ከስተመሮቻችን እነዚህን የመሳሰሉ ነጠላዎችን አስመጥተናል ማለት ነው። ጠቆር ያሉ ከለሮች ናቸው። ሞስሊ ለሀዘን እንትን የሚሉት የሚመረጡት። ስለዚህ እነዚህን ዲዛይኖችን አስገብተናል ማለት ነው። የምትፈልጉ ከሰመሮቻችን እየደወላችሁ መውሰድ ትችላላችሁ። እነዚህ ነጠላዎች እኛ ጋር በሁለት ሺህ ብር ብቻ ነው የምታገኛቸው። መውሰድ ትችላላችሁ። እነዚህ ደግሞ አዲስ የገቡ ነጠላዎች ናቸው በመሀል እንደዚህ በወርቀ ዘቦ ነው መነን የተለመደው። ይሄኛው ግን በወርቀ ዘቦ እስትራይፖች ናቸው ማለት ነው። ሰው ይሄ ቀይ ነጠላ ነው፣ በቀይ ስትራይፕ በቢጫ ወርቀ ዘቦ ኮምባይን ተደርጎ የተሰራ ነጠላ ነው። በጣም የሚያምር ነጠላ ነው። አዲ አዳዲስ ነጠላዎች ናቸው እነዚህ። የተለመዱት በመነን ናቸው። እነዚህ ደግሞ በወርቀ ዘቦ አሰርተናቸዋል ማለት ነው። ዋጋቸው 1 ሺ 5መቶ ብር ብቻ ነው። ይሄኛው ደግሞ ንክር ነጠላ ነው። ባለፈውም የተወሰኑ ንክር ነጠላዎችን አሳይቻችሁ ነበረ። ይሄም ደግሞ በጣም የሚያምር ቆንጆ ንክር ነጠላ ነው ማለት ነው። ትልቀታቸው በጣም ቆንጆ ናቸው። ትልልቅ ነጠላዎች ናቸው። ለሽፎ ለቤተ ክርስቲያን የሚሆኑ አይነት ነጠላዎች ናቸው ማለት ነው። ስለዚህ የወደዳችሁትን የመረጣችሁትን መውሰድ ትችላላችሁ። እኛ ጋር በአንድ ሺህ አምስት መቶ ብር ብቻ ነው የምታገኙት። ይኸኛውም በፒንክ ጥለት ያለው ንክር ነጠላ ነው። ለምን በጣም ነው የሚያምረው። ይኸኛውንም እኛ ጋር በአንድ ሺህ አምስት መቶ ብር ብቻ ነው የምታገኙት። ቪዲዮ ላይ ስለተከታተላችን እጅግ አድርገን እናመሰግናለን። ላይክ፣ ሻር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ያላችሁበት ሰላም።